እንኳን እንደናመጣሽ! ነይ ቀጥታ ቀጥታ ነይ። ገና ካሁኑ በረከት ይዞልሽ እየመጣ ነው እና ተዘጋጂ። አንድ ሁለት። ዛሬ ሩታ እንግዲህ የመኪና ባለቤት ይገባሻል። ሮትዬ ይገባሻል። የኔ እንቁ ሴት ማለት ነው። እንኳን ደስ አለሽ! እንኳን ለዚህ ክብር አበቃሽ! እናንተ ማን ነው ልክ እንደ እኔ የተደሰተው? ማለት ነው ልክ ለእኔ እንደተደረገልኝ አይነት ነው። የሆነ የማላውቀው አይነት ስሜት የተሰማኝ ማለት ነው። ልበቀና የሆናችሁ የሰውን ደስታ የሚያስደስታችሁ በሙሉ እንኳን ደስ አላችሁ። በተለይ የሩታ አድናቂዎች ማለት ነው። ለብዙ ጊዜ ስንመኛው የነበረው ነገር ዛሬ ተሳክቷል። አውርተን አልቀረንም እናንተ እንዴት ደስ እንዳለኝ አጠይቁኝ። ላይክ ሽር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። ልጅሽን በረከት ይዞ መጥቷል፣ ካሁኑ ነው ብለዋል አብርሃም ከበረከት ላይ በረከት ጨምሮ ጨማምሮ። አሁንም የሚስጣች ውዶቼ፣ አሰላሙ አሌይኩም ረሀመቱላ በረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ ወይ? ያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ እየወዳችኋለሁ። ለቤቴ ወይ ለሳራ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱ በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ፣ ላይክ ሼር፣ ኮመንት ለምታደረጉልኝና ለምታበረታቱኝ እጅግ በጣም አርጌ ከልቤ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ኮድዳችሁ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ውድዬ። ይህ ዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአብርሸ እና የሩታ ቪዲዮ ነው ማለት ነው። ለብዙ ጊዜ ስንመኘው ስናወራው የነበረው ነገር ዛሬ እውን ሆኖ ሩታ የመኪና ባለቤት ሆናለች ማለት ነው። እንኳን ደስ አላችሁ የሩታዬ እህቶች፣ የሩታዬ አድናቂዎች፣ የሩታዬ ምን ልበላችሁ፣ እህት እህቶች ማለት ነው። ሁላችሁንም እንኳን ደስ አላችሁ። አውርተን አልቀረንም ዛሬ ተሳክተዋል ማለት ነው። ባለፈው ትልቅ ሰፕራይዝ አለኝ ለሩታ ይታየ ሲል ብዙዎቻችን መኪና መኪና መኪና ብለን ነበረ። አንደኛ የተቀደድኩት እኔ ነኝ ያለ ምክንያት አልነበረም። በዛን ሰዓት የተናገርኩት ማለት ነው በምክንያት ነው። ይሄ ነገር ተነግሮ ነበር በውስጥ ማለት ነው። ነገር ግን ሳያደርገው በዛን ሰዓት ቀረና በጊዜው ሲሄድ እናንተ ውሸታሞች እያላችሁ ነበረ ማለት ነው። አልሐምዱሊላህ፣ ዛሬ ተሳክቷል ማለት ነው። ሩታዬ የልፋቷ ውጤት ዛሬ አግኝታለች። እንኳን ደሳለሽ በሏት የሰውን ደስታ የሚያስደስታችው የሚያስደስታችሁ ልበቀና የሆናችሁ ማለት ነው። እኔ አትጠይቁኝ፣ ደስታዬ ምንም ወደር የለውም ማለት ነው። ወላሂ ለእኔ እንደተደረገልኝ አይነት የሆነ የማላቀው አይነት ስሜት ሰውነቴ ውርር ነው ያደረገው ማለት ነው፣ በደስታ ማለት ነው። ሩትዬ የኔ ቆንጆ እህት እንኳን ደስ አለሽ፣ ልጅሽ ከአሁኑ በረከት ይዞልሽ መጥቷል ብሏል ማለት ነው አብሪሽ ወንድማችን እናመሰግናለን። ሩትዬ የልጅህን እናት ስላከበርክ ስጦታ ስለሰጣት ማለት ነው። አሁንም በበረከት ላይ እጥፍ ድርብ አድርጎ በረከቱ ይስጣችሁ፣ ፍቅር ያብዛላችሁ፣ ልጃችሁንም አላህ ያሳድግላችሁ። አድጎ ትልቅ ቁም ነገር ላይ ደርሶ እናንተን የሚጦር እናንተን የሚንከባከብ ጀግና ያድርግላችሁ ነው የምለው ማለት ነው። እናንተ የምቀባጠረው ነገር እራሱ አላቅ ወላይ ነው ምላችሁ እንዴት እንደተደሰቱ ሩታ ይገባታል። ምክንያቱም ሁለት አመት ከምናምን እያለቀሰች ቤተሰቦቿ ከሷ አልፎ ቤተሰቦቿን ሳይቀር የተሰደቡበት። እረ፣ የኛ አፍኮ የኛ ምላስኮ ክፉ ነው። ቤተሰብ የተሰደበችበት። እረ፣ ምን ጥያቄ ያለው ምን ያልተደረገችው ነገር አለ ሩታ ማለት ነው እና አርግዛ እንኳ የስምንት ወር የዘጠኝ ወር እርጉዞና እንኳ ፎቶዋን እየተዘቀዘቀ ማለት ነው። ያ ሁሉ መከራ አልፈሽ ዛሬ የደስታሽ ቀን ስለሆነ እጅግ በጣም ደስ ብሎኛል። የኔን ቆሮታዬ ከዚህም በላይ ይገባሻል። ጀግና ነሽ፣ አንበሳ ነሽ፣ የብዙ ሴቶች አርያ ነሽ ማለት ነው። የእውነቴ ነው የምላችሁ። እንዲህ ስል አሁን ቅጥል የምትሉ አላችሁ ማለት ነው መልካም የመቃጠል ጊዜ ይሁንላችሁ። እኛ ተሳክቶልናል። ያሰብነውን የተመኘውን የተመኘነውን ነገር ሆኖልናል ማለት ነው። አዎ ሆኖልናል። የእውነቴን ነው የምላችሁ እና አብርሽ የእውነት ነው የምልህ፣ ደግሜ ደጋግሜ ነው የማመሰግነ ማለት ነው። እኔ እንጃ እኔ ለሩታዬ የተደረገላት ሳይሆን የመሰለኝ ለራሴ የተደረገልኝ ነው የመሰለኝ ማለት ነው። ያው ልበቀና ስትሆኑ፣ መልካም አስተሳሰብ ሲኖራችሁ፣ ጥሩ ልብ ሲኖራችሁ፣ የሰውን ደስታ ያስደስታችኋል። የሰው የተደረገለት ነገር ለራሳችሁ እንደተደረገላችሁ አይነት ነው የሚሰማችሁ ማለት ነው። እኔ የተሰማኝ ይሄ ስሜት ነው እና ውዶችዬ የነሱ አድናቂ የነሱ ወዳጅ፣ የሆናችሁ የነሱ መልካምነትን የሚያስደስታችሁ በሙሉ እንኳን ደስ አላችሁ ነው የምለው ማለት ነው። አንቺ ቀለም ቀዳዳ አንቺ ወረኛ መኪና ስጦታ ሊሰጣት ነው ስቲ ይኸው አርተፊሻን አበባና በጊዞላት ሄደ ስትሉኝ የነበራችሁ ደህና ናችሁ? እንዴት ናችሁ? ቢቆይም ይኸው ዛሬ ተሳክቷል። ምንም ጥርጥር የለውም እንደሚሳካ እኔ በቃ ሙሉ ተስፋ ነበረኝ ማለት ነው። ምክንያቱም በቃ የማምነው ሰው ነበር የነገረኝ ማለት ነው። መኪና እንደዚህ እንደዚህ ሊያደርግ ማለት ሊገዛላት ነው ምናምን ብሎ የነገረኝ የማምነው እዛ አካባቢያችን ሰው ነበረ የነገረኝ ማለት ነው። እናንተ ደግሞ በጊዞ ሲሄድ በዛን ሰዓት አልተሳካለትም። በጊዞ ሲሄድ ብዙዎቻችሁ ተንጫጭታችሁብኝ ነበረ። እኔም በእርግጥ ተናድጃለሁ። በመኪና ስንጠብቅ ጋሽ አሸብርዬ እንዴት በበክታታል እንላለን ብዬ በጣም ተናድጄ ነበረ ማለት ነው። ያው ብዙን ሳይቀይ ማለት ብዙን ሳይቆይ አስራ አምስት ቀንም ሳይሞላ ይኸው ዛሬ ምን የመሰለ መኪና ሰፕራይዝ አድርጓታል ማለት ነው። ይህ ቤብዬ እና ማለት ሩት የኔ ቀበጥ ነብሯ አንበሳዋ ማለት ነው። ለምትወዷት ለምታደንቋት እንኳን ደስ አላችሁ። ለጠላቶቿ እዚህ ቦታ ላይ አትደርስ ብላላችሁ እርጉዝ ሆና እርጉዝ አይደለም አርተፊሻ ነው የተሸከመችው ብላችሁ ስትሰድቧት፣ ከፍ ዝቅ ስታረጓት የነበራችሁ እናንተ መልካም የመቃጠል ጊዜ ይሆንላችሁ። ምንም ማድረግ አይቻልም። ምንም ማድረግ አይቻልም። እሷ ለውጥ ላይ ናት፣ እድገት ላይ ናት። ከዚህም በላይ አድጋ ተለውጣ አንዱ አላህ እየያሳየኝ እያሳየኝ እውነቴን ነው የምላችሁ። እኔ በጣም ነው የምታሳዝነኝ ማለት ነው። ምንም አልቀረውም በቃ። ዩቲዩበር ቲክቶከር ያልሰደባት የለ። ኧረ ዛሬም አፋችሁ አልታሰረም። አንዳንዶቻችሁ ማለት ነው፣ ልጅ አስተኝታ እየተጫወተ እያያችሁ፣ እጁን እያንቀሳቀሰ እያያችሁ፣ የሰው ልጅ ነው እያላችሁ ዛሬም የምትሳድቧት ብዙዎቻችሁ አላችሁ ማለት ነው። እንግዲህ እሷ ስትለወጥ ስትቀየር፣ በእድገት ላይ እድገት ስትሸጋገር ነው የምታዩት ማለት ነው። ከዚህ በኋላ በቃ አንገት መድፋት የለም መሰደብ ያው፣ እናንተ ስድባችሁ ቀጥሉ። ሩታዬ ደግሞ እድገቷ ትቀጥላለች ማለት ነው። እንግዲህ ሩታዬ እንኳን ደስ አለሽ። የእውነቴ ነው ምላችሁ። ጨርሼም አላየሁትም ምክንያቱም እንደነገርኳችሁ ገና አራት ቀኔ ነው አምስት ቀኔ ነው ስራ ከገባ ማለት ነው። አሁን ራሱ ግራ ቀኝ እያየውኝ ነው ቪዲዮ ምሰራው ወላይ ነው ምላችሁ። ብቻ ደስታዬ እንዴት መግለጽ እንዳለብኝ ለማሳየት ነው የመጣሁት እንጂ ጭንቅ ላይ ነኝ። ወይኔ በካሜራ ይመለከቱኛል ማለት ነው። ለማንኛውም ውዶችዬ ላይክ አድርጉልኝ፣ አዎ አበረታቱኝ ማለት ነው። እኔንም አሳድጉኝ፣ ትልቅ ደረጃ አድርሱኝ ማለት ነው። ከማዳም ሸንቃልነት አስወጡኝ እውነት አዝወጡኝ ማለት ነው። እና ቀለምዬ ወደት ወዴት ገባሽ? ደስታው ነው ያስለፈለፈኝ ማለት ነው። ሩታዬ ራሱ ምን እንደተናገረች ራሱ አልሰማውኝ፣ ጨርሽ አላደመጥኩትም። በቃ አንድ አስር ደቂቃ እንትን አልኩኝና አረ የምን አስር ደቂቃ፣ ወደ አራት ደቂቃ አድምጬ ላጥ ብዬ የወጣሁት ማለት ነው። ምክንያቱም ደስታ ነው ደስታ፣ ፈንጠዝያ፣ ድንገቴ ፈንጠዝያ ነው። ምንድነ ድንገቴ ፈንጠዝያ ማለት ነው። ስለዚህ ድንገተኛ ነው የሆነብን ዛሬ ፎቶ ማለጠፉ ማለት ነው። ምን አለበት አብርሃም ፎቶ ለጥፈት ቢያንስ ቀን ሙሉ ብታንጫጫን? ወይ ሰፕራይዙ ይጠፋብኛል ብለህ ነው። ለማንኛውም ምንም ይሆን ምንም እጅግ በጣም አድርገን ከልብ እናመሰግናለን። ሚስት ስላከበርካት ስላስከበርካት፣ በጠላቶቿ መካከል ማለት ነው። በጠላቶቿ መካከል ስላከበርካት እና ስላስከበርካት እጅግ በጣም አድርገን ከልብ እናመሰግናለን። ከዚህ በኋላ ያው በእርግጥ አለ ያው አሸብርም አልቅበትም እልሃለሁ። ለዛሬ ግን እውነቴ ነው የምልህ አብርሃም ነው የምልህ ማለት ነው። የጋሽዬ ጀግና ልጅ ማለት ነው። የመቼ አሁን በበረከት ላይ በረከት ጨምሮ ጨማምሮ ይስጥ ወንድሜ ማለት ነው። ልጃችሁን አላህ ያሳድግላችሁ። በተረፈ ሰላም እደሩ ልኝ መልካም አዳር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ቻው።